ቆይ ቆይ፣ ዋሂድ ዋሂድ ቆይ። አላህ እኛ እጅ ያለው ስንል እንዴ አውዙ ቢላ እኔም እኮ እጅ ያለኝ፣ አመሳሰላችሁ ካላችሁ እናንተስ አላህ ይሰማል ካላችሁ እያመሳሰላችሁ አይደለም ወይ? አይ ቃሉ ነው እንጂ እኛ ስም መመሳሰል ነው እንጂ አይገናኝም እኮ። የአላህ መስማትና የሰው መስማት አንድ አይደለም ካልክ፣ እኛም ቃሉ ነው እንጂ የአላህ እጅና የሰው እጅ አንድ አይደለም። እንዴ ሀቢቢ ምን ነው ተው እንጂ። ስለዚህ ለአላህ እጅ ታሰብታለክ ነገር ግን ያ እጅ እንደ መክሉቃቶቹ አይደለም። መረጃችሁ ምንድነው? ቁርአን ላይ እጅ ሚላል? አረ ሞልቶ ሞልቶ ፈሷል። ሐዲስ ላይ እጅ ሚላል? ለውይይት አይደለም፣ ከፈታችሁ ግሩፑን ቋይ ዋሂድ፣ ግሩፑ ለውይይት አይደለም ለከፈታችሁ ለውይይት። እሺ፣ ቀጥል ቀጥል። የኔንም መስማት አለብህ አንተንም፣ ሰማሃለሁ። በማስረጃ ነው መወያየት ያለብን። እሺ፣ እሺ፣ ቀጥል። እሺ፣ ልስማክሽ፣ ደስ ያለህን አውራ። ነገር ግን ስታወራ በመረጃ አውራ። መጀመሪያ አላሁ ተዓላ ያጸደቀውን እናፅድቃለን፣ ያስወገደውን እናስወግዳለን ማለት ነው። ይሄ መመሪያችን ነው። ዓቂደቱን አሻዒራ እሱና አልጀመዓ አሻዒራ የሚለውን ሰርዝ፣ ሰርዝ፣ ሰርዝ። አትከተልም። አቡ ሐሰን አሻሪን አትከተልም። እሱን እና አሁን አህባሽ በለቀጠል ወይም አትሉ ድያ በለቀጠል አሻዒራ አትበል

ታዘቡ። እሺ፣ አቡ ሀሰን አሻሪ ለአላህ እጅ አያሰብትም ብሏል። አያውቁም፣ ኪታባቸውን እንደማያውቁ ላሳያችሁ አንድ። ሁለተኛ ደግሞ አቡ ሀሰን ምን አይነት ሰው እንደነበረ ታያላችሁ። አሁን እንደማይከተሉት ማለት ነው። እሱ ቀጥል ሀቢቤ። ያው ያውም ደግሞ ኪታቡን ነው የሚከፍትልክ፣ ያውም ቅር እንዳይልክ ማለት ነው። አንብብ ወሂድ በቪዲዮ ብታነባው አሪፍ ነው። አሳየን። አልወጣሁም እንደ እኔ ቪዲዮ አይታየኝምወጥሀል ወጥሀል ወጥሀል ወጥሀል። በቪዲዮ ነው በቪዲዮ ነው ዋሂድ፣ አሁን እሱ ሚለን አንብብለት። ይኸው ኪታቡን እያሳየን ነው፣ ኪታቡን እያሳየን ማሻ አላህ። ዛሬ አቡ ሀሰን የምትከተል ከሆነ ዛሬ አህለሱና ወልጀማ ሆነን ነው የምትወጣው። ከዚህ ይሻላል። የላ ቅራ ኮጥባው ደሞ ይሄ ኮጥባ ይባላል። ይሄ ወይም ደሞ ተርጀማ ባል ይሄ ተርጀማው ነው ይሄ እሳቸው ኮጥባ ተርጀማው። ደሞ ከፈለክ ማንበብ ከቻልክ አንበብ። ማናቸው አቡ ሐሰን አሻሪ ብሎ ማለት ይሰማል ይሰማል ዋሂድ እየጠበቅን ነው። አንብብ አንብብ ዋሂድ፣ እንዳትወጣ አንደኛ፣ እንዳትወጣ። ሁለተኛ ደግሞ አቡ ሐሰንን ነው የምትከተለው ብለሃል። የአቡ ሐሰን ኪታብ ከፍተንልሃል። የአሻኢራ ማለት ነው የአሻኢራ አሻኢራን እንብላችሁ የምትከተሉት ይሄው፣ አላህ እጅ ያለው ያለበትን እንከፍትልሃለን። የለ አሁን ግን አንብብ፣ ይሄው ተከፍቶልሃል። ዛሬ ኢንሻአላህ አህለ ሱና ወልጀማዓ ሊሆን ነው ዋሂድ። ተመልከቱት ቀደም አለህ እንትን ካለ አንድ ቦታ እንዲያደርግለት ሄ ኩሉ ስለ የተናገሩበት ስለሆነ ባቡ የሚጀምረው እንደ አልከላሙ ፊ ልወጅህ ወልዓይነይኒ ወልበሰር ወልየደይኒ ቡሽንብብ ማን ናቸው እነዚህ?

ይሁን ሁሉም ለአንብ አህመድ ይበቃል፣ ይበቃል፣ ይበቃል። ወደ እንትን ወደ መሀል ሻይዳችን ሂድ ና፣ ማሻላ ተመልከቱ፣ ታዛቢዎች፣ ተመልከቶች፣ ተመልካቱ፣ ዋሂድ ማሻላ። አቡ ሀሰን እንከተላለሁ ብሏል። ይኸው ኪታቡን ከፍተንለታል። ዛሬ ዋሂድ ለአላህ እጅ አስብቶ፣ ኢስቲዋን አስብቶ ይወጣል። ከዚህ ይሻላል በአላህ ፍቃድ። ናምብብ ናቶሎካል አይው ወንድማችን የአቡል ሐሰንን ሙቀዲማ ቢስሚላህ ረህማኒ ረሂም ብለው እሺ بسم الله الرحمن እሺ እናንተ እንደሚሰማህ አድርገህ ብብ እዩ እየቀራህ ነበር። እስካሁን ካሁን ዝለለው። እንዲያት እንደሴቶች እንዴ! እውነት ነው። ምን ይላል? ወሂድ ወሂድ አሕመድ ይሄ ሰው ሪፖርት እያደረገ እንጥራውና ሁለት ሶስት ጊዜ ወሂድ ይሰማል። አላኩልሓል አቡ ሓሰን አሽዐሪ ሁለት እጅ እንዳለው የተናገሩበት ይሄ የራሳቸው ኪታብ ነው። እውት ለአላህ እጅ አለው ወይ ብለው ሲጠየቁ ምን አሉ? ፈቁልና ብለን እንላለን የዳኒ ሁለት እጅ አለው ብለን እንላለን አሉ። አረ የሚል ከሆነ እንግዲህ ቁርአን ደግሞ በዛሂር ነው የሚፈሰረው እያሉ ነው የምታዩት። እና ብሓሰን አሽዓሪ ክታብ ይሄን ነው ሌላ አለ ሚል ከሆነ ያምጣ።